ለአመት ቀድር ገንዘቤን ሁሉ ጉልበቴን፣ አግተውኛል። ሴት ለሴት መሸጥ ማለት ግን አልገባኝም። ከይቅርታ ጋስ ነች። ሴት ለሴት ማለት ሐቢባዬ ግብረ ስጋ ግንኙነት ብለው ሽጠው ብዙ ነገሮችን ለአረብ ሴት ለአረብ ሴት ሽጣዎች። ሴቷ አንችን ለመነካካት ሞክራ፣ ይሄ ነው ሴት ለሴት ወደዛ ሽጠውኛለሁ። ስራ ብለው እንደዛ አስገብተውኛል። አሁን ሴት አንቺን ለመነካካት ሌላ ቦታሽን ለመነካካት ሞከረች ሴቷ። ለዚህ ነው ያመጣሁሽ ብላኛለች። ለዚህ ነው ያመጣሁሽ ብላኛለች። በስልኳ ብዙ ነገሮችን አሳይታኛለች። ያ ነገር ሲሆንብኝ ግን ውሰዱኝ፣ እኔ እንደዚህ ነው ስራው ብላቸው አይሆንም ስሪ ዝ ተመጣሽ መንገልሻለን ብለው ሴትዮዋ ቋይቋይ ሴትዮዋ የቀጠረችሽ አንቺ ቤቷ እንድታጸጂ ምናምን ሆኖ ብቻችሁ ስትሆኑ ግን ሴት እና ሴት ግንኙነት ሲያደርጉ እያሳየችሽ እንደዚህ እናድርግ ለዚህ ጉዳይ ነው አንቺን ያመጣውሽ ነውች። ሀቢባዬ መጀመሪያ ሴትዮዋ ቢሮ ውስጥ አትገባም። ስትወሽደ ሽማግሌ ሰው ሴትዮዋ አትወሽዲም። መኪና ውስጥ ነው ተሸፍና የምትቀመጠው እና የሚወሽደኝ በጣም ሽማግሌ ዘንግ እየተገደፈ የሚሄድ ሰውዬ ነው። ከቢሮ ውስጥ የወሰደ እሷ መኪና ውስጥ ነው የምትቀመጠው። ከዛ ቀጥታ ሰውየው ከወሰደ በኋላ ሰውየውን ሌላ ክላስ ታስተኛ እና እንደ ኖርማል ነይና ሺ ትለኛለች እና ማሸት መስሎኝ እኔም በድግብ እያችን ሴትዮ ኖርማል ማሸት አላ አደላች ይላሉ። ግሬን ምናምን ስለሚል ሜሴጅ ያሻለው ከዛም በኋላ ሶስት ቀን ሙሉ በጣም እየፈራሁኝ በር ትቆልፋለኝ። እኔ ስጋባ በር ነው የምትቆልፈው ማለት ነው። ስለዚህ በአራተኛው ቀን ሱቅዲያ ምናምን የሆኑ ነገሮችን የብብት ምናምን ገዛስታ የተለዩ የምለብሳቸው ነገሮች ገዛስታ መጣች። እኔ ጋር ስትመጪ ይህን እየለበሽ ነው መምጣት ያለብሽ ስትለኝ፣ እኔ አልለብስም ማለት ለባሏ የምትለብሰው ሰውነት እንደዛ አይነቶች ነገሮችን ገዝታ መጣች። እኔ አልለብስም አልኳት ስላት፣ በስልኳ ብዙ ቪዲዮዎችን አሳየችኝ። የእኛንም ኢትዮጵያውያኖች አንቺ ተነሱ የበለጥሽ ነሽ ወይ እነዚህ እነዚህ ሁሉ ከኔ ጋ ኔ ይኖሩት የሚል በስልኳ አሳየች ቪዲዮ ሌላ ነገር ሲያደርጉ አሳየችኝ። እነሱም ደግሞ እሷም ደግሞ የምትደረገው ሁሉ እዛ ጋር ስልኳ ጋ አለ። ሁሉም ነገር ስታሳየኝ እኔ የሶስት ልጆች እናት ነኝ። እኔ ልሰራ እንጂ እንደዚህ ላረግ አልመጣሁም። ባለ ትዳር ነኝ። እኔ አልፈልግም ይሄን ነገር መስራት ስላት ግዴታ ትሰሪያለሽ ብላ አገተች ማለት ነው ያዘችኝ አስቀመጠችኝ። ከዛ ወዲያ እኔ ሪከርድ ያረኩና ባክሽን ይሄ አይነት ስራ ነው ዝቤት የሚሰራው ና ውጪ ስለ ግዴታ ትሰሪ ያለች ግዴታሽ ነው አለችኝ። ደላው የሰጠንሽም ለሱ ነው አለችኝ። ስራ ፍርሰሽ ከመጣሽ እንገልሻለን አለችኝ። ደላ ት ምትልሽ አለችኝ። ስትለኝ ምን አማራጭ ወሰድግልጽ ደደላለዋ ሴት ለሴት ግንኙነት እምታደርግ ናት፣ እንደዚህ እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት? አዎ አድርጊ፣ ወደ ቢ አልመልስ ማለችሽ አልመልስም አወገልሻለሁ ተመጣሽ ማለች። ፊትም አስራ አምስት ቀን አግተውኛለ። እንደዙ ተስራ ህጄ አስራ አምስት ቀን ሁለት መቶ ሀምሳ ሺ ብር አካውንት ኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። አሁንም ያው ነገር ነው የሚጠብቀኝ እንመታሻለን እዛው ሁን። ያንን ስር ያለችኝ ሁለተኛ በላሽተሽ ብትመጪ ህይወትሽ ነው ማጠፋው አለችኝ። ማለት ነው፣ ምንም አማራጭ የለኝ። ክፍሌን ዘጋሁኝ፣ ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔ ዘጋሁኝ፣ ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔ እንትን አልኩኝ፣ ራሴን ሳትኩኝ። ደነገጥኩኝ። እየመጣች ትታገለኛለች፣ ሴትዮ ይቶ እገልሻለሁ ትለኛለች፣ ታስጨንቀኛለች፣ ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ የወጣ ሆይ ማለት ነው፣ ውጭ ላይ ድንገት ይቆለፋል የበሩ በሩ ቁልፍ አለው። ሽማግሌው የለም፣ ሽማግሌው ባሏ ነው አባቷ ነው ምኗ ነው ሽማግሌው ቤት ውስጥ ያለው ሽማግሌው፣ እኔም አቀው ጉዳይ የለኝም፣ ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት። እሱ ማለት ነጭ ናት። አረብ አደለችም፣ አረብ አደለችም። ሌላ ዜጋ ናት፣ ግን ነጭ ናት። ኢራን ነው፣ ኢራን ናት። ታዲያ አረብ እኮ ነው፣ ነጭ አደለም፣ ፈረንጅ አደለም፣ አረብ አረብ። ባሏ ከሆነ ለምን ባሏ ነው ልትቻሽ? እንዴት አባቷ ባሏ እንደሆነ በምን አረጋገጥ? እኔ እንደዛህ አላረግም አልኳት። ሐቢባዬ እኔ እንደዛህ አላረግም። እኔ ሶስት ልጆች እናት ነኝ፣ ትዳር ያለኝ ነኝ ከባልሽ ጋር አርግ የምትፈልጊውን ነገር። እኔ ሴት ለሴት ባህላችን አይፈቅድም ነውር ነው አልኳት። ስለዚህ እሱ እንትን አይልም አያረግም፣ በጣም ትልቅ ሰው ሆኗል። ስለዚህ እኔ የምፈልገው ከአንቺ ጋ ነው አለች። አይ ዶንት ቲንክ ባሏ ነው ብዬ አላስብም። እኔ አንቺ በአፍ ነው ወይስ በፓስፖርት አይተሻል? በስማቸው አይተሻል? ባሏ ይሁን አባቷ፣ እኔ እሷ ናት ያለችኝ ባሌ ነው አለችሽ። እሷ እሷ ናት እንደዛ ያለችኝ እንጂ ባሏ ይሁን አባቷ ማቀ ጉዳይ የለኝም። እኔም ከህር የሆነ ነገሩ ይሆናል እንጂ ባል ከሆነ አንድ ክፍል አይተኙ። ምን አስተኛው? ሌላ ክፍል ባል ከሆነ እኔ አላቅም፣ ሌላ ክፍል ነው የሚተኛው። እሷ ታሽ ነው የምተኛው ማለት ነው። እና በመጨረሻ ይሄ የሆነበት ምክንያት እኔ እንትንም ትላለች። የሆነ የሚበላም ነገር፣ በሚያሰክር ነገር ትበላለች፣ ትጠጣለች፣ የሚጨስ ነገር ምናምን ታጨሳለች፣ እንደ አደንዛጅ ምናምን የሚበላም እንደ ሀገራችን ትንቡሃ ሆኖ የሚበላም ነገር አላት። የምታኝከው ነገር ቢጫ ነገር የምታጤ ሰውም አላት። ግን ያ ሁሉ ሲሆን ምንም ነገር እንዳያተነፍሽ ነው የምትለኝ። እንዳትጮሄ ምንም ቢመጣ፣ ሰውም ቢመጣ፣ ምንም ቢመጣ ምንም አይነት ተዝተቤት ሚስጥር እንዳታወጭኝ፣ አለዛ ካወጣሽ አለቅሽም ነው ምትለይ የምታስጨንቀኝ ከደላሎቹም ተስፋ ሳጣኔ፣ ሶስት ቀን እቀ ያደርኩ ውጭ ላይ እነሱ ቆይ ማለት ነው ግቢ ውስጥ ግቢ ውስጥ ሶስት ቀን አድሬ ልክ በአራተኛው ቀን ሰውየው አሁንም ይዞ ይሄደ። እሷ ቢሮ አትገባም ቢሮ ግን ድረስ እንዳልኩ ይነገርኳቸው እንደዚህ እንደዛ አድርጋኛለች። ና ዛሃራ ማለት ነው ማስረጃ አለሽ ትልቅ ይልኛለሽ ማስረጃ ላይክ ለደላላዋ እንደዚህ አይነት ኬዝ ነው ብለሽ ተናግረሽ ይሁን ስሪ ለማለቷ እንደገና ደግሞ ለሀቢባ እንዳትናገሪ ብለው ፓስፖርትሽን መመለሳቸው ለሽ እንትኑን ለሀቢባ እንዳትናገር የሚለውን ሪከርድ ልኬላቸው፣ ሰው የሰማው ስላለ እልክልሽ እችላለሁ። እንደገና ሁለተኛ ሁንን የምልሽ ምንም የሚሰጠኝ ሳይሆን እዛ ያሉ ህቶች እንዲድኑ ነው። ውሸት ነው ቢሉኝ ማስረጃ ማቅረብ አለብኝ። ውሸት ነው እኛ እንደዚህ አናስደርግም ቢሉኝ ማስረጃ ማቅረብ አለብኝ። እውነት ከሆነና ማስረጃ ካገኘው ደግሞ እኔ ቢሮውንም ደላላዋንም ሁሉንም ፎቶቸውን ለተፌ ቪዲዮ ሰርቼ አጋልጣቸዋለሁ። ይሄ እኮ ጋይስ እኔ ቃሉን በእንግዲህ ፍተናገር ቲክቶክ ዋርኒንግ ሊሰጠኝ ይችላል። ልክ እንደ ህገወጥ የሰዎች ዝውውር ል ወሲብ ንግድ እኮ ማለት እኮ ነው። እንዴት ነው ሰው ከኢትዮጵያ እያመጧቸው ለሴት ለሴት የሚሸጧቸው? ይህ በጣም በጣም አስጸያፊና ቀፋፊ ነገር እኮ ነው። ምንም ይከፈላቸው። እንዴት ነው ሰው የገዛ ዜጋውን ለስራ ብሎ አምትሮ? እች ልጅ ባለትዳርና የሶስት ልጆች እናት ናት። ጉዳዩ እውነት ከሆነ ቢሮ መጋለጥ አለበት ደላሉ እንትን አለኝ አቤባዬ ይህ ቢሮ ቁጥር አለኝ። እሷንም በግጡ እዛ ያሉ እህቶቻችን የታገቱ እህቶቻችን ቢዲኖ ነው እኔ ወጥቻለሁ። ችግር ሁለተኛ ነገር ስታደርግ ቪዲዮ ያሳየች ከኛ ከኢትዮጵያዊ ሰራተኞች ጋር ያሳየች አርቲፊሻን የወንድ እቃ በመጠቀም ነው ወይም ዝም ብሎ መተሻሸት ብቻ ነው? በግልጽ እንድትነግ ይፈልጋለሁ ይንን ሀቢባዬ እኔ መተሻሸት፣ እንደገና ደግሞ እዛ ጋር እንደሚያረጉ በመተሻሸት ምን እንደሚያረጉ ነው ያሳየችኝ። ከስልኳ ላይ ስለ ወሲቦች ምናምን ነው ያሳየችኝ። እነዛ ኢትዮጵያዊ ሰራተኞች እንደዛ ስታደርግ ከነሱ ጋር እንደምትቀርጻቸው ያውቃሉ? እኔ ምን አውቃለሁ ሀቢባ ሄደው አለ ኮ እነሱ ኮ አቀራረጹ በድብቅ የተቀረጸ ነው ወይስ በግልጽ ተቀምጦ የተቀረጸ ነው? እንደሚቀረጽ አንድ ሰው የሆነ ነገር ቪዲዮ ላይ ሲያደርግ እያየ ወደ ቪዲዮ እያየ ነው የሚያደርገውን ነገር የሚያደርገው። እሱ እነዛ ኢትዮጵያዊ ሰራተኞች ከሷ ጋር ይህን ነገር ሲያደርጉ ወደ ቪዲዮ እያዩ ነው ወይንስ በድብቅ የተቀመጠ ካሜራ የተቀረጸ ነው? ስታዩ አብረው ነው ነው ነው የሚመስለው ሀቢባ አንድ ላይ ቁጭ ብለው ምናምን ሲተሻሹ ነው የሚያሳየው አንድ ላይ ነው አንድ ላይ እያወቁ ነው የምትቀርጻቸው ወደ ካሜራ እያዩ ከሆነ እያወቁ ነው የምትቀርጻቸው ማለት ነው በአንድ ላይ ሆነው እየተያዩ ነው የሚመስለው ካሜራው እንጂ የድብቅ አይመስልም በአንድ እያዩት ነው የሚመስለው ፊት ለፊት ነው የሚመስለው ካሜራው ማለት ነው እኔንም ቀርጣኛለች እኮ ሀቢባዬ እኔንም ቀርጠኛለሽ ተናገርሽ እያለሽ ቀርጠኛለች ሴትዮዋ ማለት ነው ስለዚህ ፊት ለፊት ነው የምትቀረጥሽ እኔንም ቢስላት እንትን እያል እየታገልን እያለ የያዘችኝ እያለ ቀርጣኛለችማ ያንቺማ ሳትፈልጊ ተገደሽ እንደሆነ እየታገልሻት ቪዲዮ ላይ ያሳያል አይደል? የእነሱ ግን ፍቃደኛ ሆነ ወይስ እንዳንቺ እየታገሉ ነው ሀይባዬ? እነሱም አንዷ እየጮኸች ነው የቀረጠቻት ስጮሃለች ማለት ነው። ልቀቂኝ እያለች እንዴት ነው እየታገለች ነው። ቶሎ አሳለፈችው። መጨረሻውን እንዳላየው አሳለፈችው። በአማርኛም በአረበኛም ነው እየደበላለቀችም፣ ትለፈልፈው ማለት ነው እና አሳል ቶሎ ብላስ ክሮን አደረገችው። በውድ ግን የሆነውን ነገር አሳየችኝ። ቀደሙ የሚያደርጉትን አሳየች፣ አስገድዳቸው ልቀቂኝ ምናምን እያልን የሚታገሉትን ቶሎ ታሳንፈዋለች። እንደዛ እያደረገች ሌላ ብዙ ነገሮች አሳየችልኝ እና በቅዳሜ የሚያደርጉትን የምታሳ ምናልባት አደንዛ ሰታቸውን ምናምን ሊሆን ይችላል። አስክራቸውም የተለያየ ነገር ያካታቸው ወደው የሚያደርጉትን የምታሳየሽ አንቺን ያንችን አይምሮ ለማሳመን ነው። አዲስ ሰው እያመጣች ቪዲዮን እያሳየች እንዲያምኑ ኖርማል እንደሆነ ጭንቅላታቸው እንዲቀበል ይሄ ሴትና ሴት ማድረጉ ኖርማል ነው ብለው አይምሯቸው እንዲያምን ስለፈለገች፣ ወይንም ቪዲዮ እያጠራቀመች አዲስ ሰው በመጣ ቁጥር እሷ የሀገር ልጅ ካረገችው ኖርማል ነው ማለት ነው ብላ እችም አይምሯ ተቀብሎ እንድታደርገው ስለሚፈልጉ ነው ስለምትፈልግ ነው እንዲያደርጉት እና አቤባዬ እኔ ወጥቻለሁኝ። ፈጣሪ ደርሶልኝ እንደማንም ሕጋዊም ባልሆን ፓስፖርቴን ቢቀሙኝ ወጥቻለሁ። ግን ወጣ እዛ ቆምነው ሽማግሌው ቢሮ መለሰች። አበሾቹ ሊያውቁ ይችላሉ፣ በአማርኛ ነው እንትን ያልኩት። አረቦቹ ግን አያውቁትም። ግን ለሁሉም ቢሮዎች፣ ብዙዎቹ ቢሮዎች እንደዚህ ያለን አሁን የመጣው ፋሽን ታዲያ። ምን ይጠበሳል? ፈሻሰሪም እንደ ምን ምን ይከብዳል፣ ይሀሉኝ ማለት ነው። ከዛ በቃ ምንም ሊያደርጉልኝ አልቻለም። ቤትዮቱንም እንዲዋት ነበር የፈለኩት እንዲ ይዟትም ነበር የፈለኩት ውስጥ አትገባም። ያው ሽማግሌ ይዞ መጥቶ እዛው ጥሎ ይሄድ። ከዛ ቤት ስህድ ለምን ይሄን ስራ አልሰራሽም ተብዬ አስራ አምስት ቀን ታግቼ ተደበደብኩ። አቢባይ እንደዚህ እኮ እኔ የወጣሁ ሰው ነኝ። እዛ ቤት ውስጥ ብዙ እህቶቻችን እጃቸው ንብረት ላይ ታስረው የአሚሮ ጭንቀት ይዟቸው ራሳቸው በብረቱ እንትን እያሉ የሚጽሁፍቶች አሉ። ወጥቻ ያለው አልሀምድሊላህ ግን ለነዛ ቢሮ ተጋልጦ ድምፅ እንዲሆንና እንትናቸው እንትን እንዲሉ እንዲቆጠቡ ነው ይሄ ነገር እንዲቆጠቡ፣ ማስረጃ ካገኘው እንደማጋለጥ ስለሚያውቁ ነው ለሀቢባ እንዳትናገሪ ብለው ፓስፖርትሽን የመለሱልሽ። እኔ ማንንም ስለማልፈራ ለሀቅ ስለምሞት ነትነት ማስረጃ ካቀረብሽልኝ፣ የቢሮንም የደላሏንም ስምም ፎቶም ለጠፍ ቪዲዮ እንደምሰራባቸው ስለሚያውቁ ነው። ላቢው እንዳትናገሪ ያሉሽ እና ፓስፖርትሽን ይመለሱልሽ። ገባሻ? ስለዚህ አንቺ ከአንቺ የሚጠበቀው እውነት ድምፅ መሆን ከፈለግሽ እና ጉዳይ እውነት ከሆነ ለእኔ ማስረጃ አቅርቢልኝ። ሴት ሴትዮዋን የቀዳሻ ድምፅ ካለ ማስረጃ፣ ይሄ ነገር ለመፈጸሙ ማስረጃ ካቀረብሽልኝ እኔ ፎቶቸውን ለጥፊ ቪዲዮ ሰርች አጋልጣቸዋለሁ። ሌላ አንቺ ማስረጃ ብቻ አቅርቢልኝ። ሌላ ምንም አልፈልግም ማስረጃ

እሺ ሀቢባዬ፣ ይ ፓስፖርትሽን መለሱ። እሺ ሀቢባዬ፣ እኔ እና መተሹ ሰጂ ለሀቢባ እንዳትናገሪ ብለው ነበረ። እራሴን ፈራሁኝ፣ አልህርኩ ይህንንም ሪከርድ በሙኒት በኩል ልኬዋለሁ። ለሀቢባ እንዳትናገሪ መተሹ ሰጂ የሚለውን ለሙኒት በዋልሰብ እሸር አድርጌላታለሁኝ፣ ለሙኒት ማለት ነው። እና እንደዚህ ሙኒት ጋር የላክሹ ቮይስ አንቺ ጋር አለ ምንአልሽኝ ሀይባዬ ለሙኒት ላኩላት? ለሀቢባ እንዳትናገሪ መተሽ ፓስፖርትሽን ውሰጂ አሉኝ፣ የሚለውን ቮይስ ለሙኒት ልኬላት አሉ አልሽኝ። ለሙኒት የላክሽላት ቮይስ አንቺ ጋር አለ። ሀይባዬ ከኔ ጋ እንትን ብለዋል አለጠፍ ድምፅ የለውም። ጠ ስልኬ ሪከርድ ያላደረግ ሲል ከውስጥ ከንትን ከሊሞሪ ጋር ሳጠፋው ጠፍቶብኛል ማለት ነው፣ ድምፅ ምን አይነት ግድ የለሽ ነው? ግድ የለሽነት ነው እንደዚህ አይነት መረጃ የምታጠፊ ምን ምን ላደርግ አልችልም። ስልኬ እየሞላም ቢያለኝ ሪከርድ ያደረግልኝ። አንቺ የምታወሪው ነገር እውነት ለመሆኑ ማስረጃ እንዳምንሽ ነው የምትፈልጊው? ማስረጃ እፈልጋለሁ እኔ ድምፅ ለመሆንለት ነገር ማስረጃ እፈልጋለሁ። ማስረጃ ታቀርቢልኛለሽ? ሴትዮዋን የቀረጽሻት ድምፅም ቢሆን ወይ ስትታገልሽ የቀረጽሻት ቪዲዮ ካለ ልታቀርቢልኝ ትችላለሽ። ያንን ያንንማ ሀቢባዬ እኔ ስልኬን እኮ ትቼ ነው የወጣሁት። ስልክ አልያዝኩም እና ማስረጃ ሳይሆን ሀቢባዬ የምፈልገው ተዝ ስራቸው እንዲቆጠቡ እንደዛ ያሉ እህቶቻችን እንዳይሰቃዩ ነው የምፈልገው። እኔ ሌላ ከእነሱ የምፈልገው በጣም ሄጄ ከዚህ ስራ ትሸቆጠ ሁሉ ስራ እኛ አንሰራውም ካሉ ይኸው የምትሰሩበት ማስረጃ እምልበት ነገር አለሽ ወይ እኮ ነው። እኔ እኮ ልቤ አውርዱት። ሁሌ ምን የምጠይቃችሁ ማስረጃና ማስረጃ ነው። ማስረጃ ካለ ጥግ ድረስ ሄድላችኋለሁ። ጥግ ድረስ ድምፅ ሆናችኋለሁ። ለእናንተ ብዬ ውጭ ጉዳይ ድረስ ሄጃለሁ። ስራና ክህሎት ሚኒስቴር ድረስ ሄዳለሁ። ኢትዮጵያ ውስጥ ድረስ ገብቻ እናገርላችኋለሁ። ማስረጃ ካለ የትም ቦታ ሄድላቸዋለሁ ኤምባሲ ብትሉኝ የትም ቦታ ድምፅ ሆናለው ግን ያለ ማስረጃ ልክ እዛ ጋ ስደርስ ማስረጃ ስጠየቅ ኩምሽሽ በሂጅ ወደዛ ከዚህ በኋላ ማንኛውም ያለ ማስረጃ ሀቢባዬ ከሙኒት ጋ ወደ እኔ ላኪው እላታለሁ ከእኔ እንትን ቢል ከሙኒትም ለእኔ ትልክልኛለች እሱ እኮ ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሻለን ነው ፓስፖርትሽን ስለያዝንብሽ ነው ይሄንን ያልነው ቢሉስ እኔ ያልኩትኝ ለሴት ለሴት እንደሚሸጧችሁ ማስረጃ ከዚህ ሴትዮ ጋር ወይም ዚት ሴትዮ ላይ አየው የምትው ቪዲዮ ኤኒቲንግ ኤኒቲንግ አንድ ማስረጃ አንድ ሄጂ፣ ስጠይቃችሁ ኖ አይደለም አላረግንም ሲሉ፣ ይኸው ያደርጋችሁበት እምንበት ማስረጃ ነው የሚፈልገው። እንደዛ ያለ የለኝም ሀቤባዬ ለምን ብቴ ሁሉንም ትቼ ነው የወጣሁት፣ ሄጂ እናንተ እንዲት ታረጋለች። ከአንቺ ቤት ተከታትዬ ነበር ልገባ አልቻልኩም። አሁን ግን በሳይንት የቤት ገብቼ ነበር ድምፅ እንሆን ስላሉ ጓደኛዬ ሀቢባዬ አንቺን ማገኘት አልቻልኩም ማለት ነው። እና አሁን የመጣሁበት ምክንያት እኔ ታሪኪ አመቱ ነኝ ያለ ከልቤ አዳምጥሻለሁ። በመጀመሪያ እውነቱን እንድትነግ ይፈልጋል የገንዘብ እርዳታ አይደለም። ኧረ እኔ አይደለም የገንዘብ አይደለም፣ ገንዘብ አይደለም። እኔ ከኢትዮጵያ እንደመጣሁኝ በደላላ ነው የመጣሁት። እዚ ሀገር ላይ ብዙ ስቃይና ብዙ መከራ ደርሶብኛል በደላላ የተነሳ ከመጀመሪያው። ለደላላ ስሰሪ ስታጋልጭ እንደነበር የዛን ቀን ጀምሬ ነበር ስጓጓ ከስርሽ ቁጥር ስጽፍ የነበረው ተስፋ ቆረጥኩኝ። ተስፋ ቆርጬ ባለሁበት ሰዓት አሁን በመግባቴ በጣም ነው ደስ ያለኝ ከምንም በላይ ማለት ነው። እና እኔ እንደማንም ከዛ ተደላላ ቤት አውጥቼ ህይወት የተርፏል ግን ሰው የማይሰራው ስራ ተሰርቻለሁ ሴት ለሴት ተሽጫለሁ ሀቢባዬ ብዙ እህቶቼ እዛ የታፈነዋሉ ብዙ እህቶቼ በዚህ ስራ የተሰማረዋሉ እና እኔ ወጥቻለሁ እኔ የተደረኩትን እነዛን እህቶችን ለማዲያን እና አንች ቤት ገብቼ ለማጋለጥ ብሞክርም እድሉን አላገኘሁም አሁን እድሉን ስላገኘሁኝ ዛሬም ነገም አረፈድም አሁንም አዲስ እህቶቼ የሚመጡ ስላሉ እንዲያውም አሁን በቅርብ ቀን ሪከርድ አንቺ በጣም ስታፋፍሚ ስለ ደላሎቹ፣ ሁልጊዜም ፓስፖርቴን ቀምተው ነበር። እባካችሁ ስጡኝ ፓስፖርቴን እያልኳቸው ነበርና፣ ለሀቢባ እንዳትናገሪ ለሀቢባ እንዳትናገሪ መተሽ ሰጫሉ እና ብለውኝ ነበር። ይሄ ሁሉ ዕድል ደርሶ ነበር ሀቢባዬ። ስለዚህ እኔ አሁን እንደ ማንም ሞጥቻለሁኝ። አሁንም የምነግርሽ ሴት ለሴት ተሽጫለሁ። አስራ አምስት ቀን ተሰቃይቻለሁ። አመት ቀድር ገንዘቤን ሁሉ ጉልበቴን አግተውኛል።